ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ ማለት ነው። እንደተለመደው አማርኛ ፊደል አነባብና አጸጻፍ የሚል ከመጀመሪያው ጀምሬ ከሀ ጀምሬ ፊደሎቹን በመቀነስ ስድስት ስድስት እያረኩኝ እየሰራሁ ነው። ተከታታይ ቀን ማለት ነው። ጀማሪ የሆናችሁና ፊደል መቁጠር ላይ ያላችሁ ተማሪዎች ከኔ ጋር አብራችሁ እየቆጠራችሁ እስክሪፕቶና ደብተር ይዛችሁ አብራችሁ እየጻፋችሁ መለማመድ ትችላላችሁ። ዩቱብ ላይ መከታተል ትችላላችሁ ማለት ነው። ራሳችሁን እንትን ለማለት ለማዳበር እና ፊደሎቹን ለማወቅ ከኔ ጋር አብራችሁ እየቆጠራችሁ እየጻፋችሁ መለማመድ ትችላላችሁ ማለት ነው። ይህ ይዤላችሁ የመጣሁላችሁ ቪዲዮ ከሀ ፊደል እስከ ከ ሚል ፊደል ነው። እንደተለመደው ስድስት ስድስት ፊደል ማለት ነው። ከሀ እስከ ከ ሚሉ ፊደሎች ይዤ መጥቻለሁ ማለት ነው። እናንተ ቪዲዮውን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ትከታተላላችሁ። በፊደሎቹ መጀመሪያ መጀመሪያ ቃል መስረቻ አለው። ፊደሉን አንብባችሁ ስትጨረሱ እንዴት ማንበብ እንዳለባችሁ ቃል አጭር አጭር ነገር ከዚህ ጋር መስረቻ አለው ማለት ነው። ይህንም አብረን እናነባለን። ፊደሎችን ከመጀመሪያ ወደ መጨረሻ፣ ከመጨረሻ ወደ መጀመሪያ፣ ከላይ ወደታች ጃር ቆጥርላችኋለሁ እናንተ በስነ ስርዓት መከታተል፣ ቪዲዮውን እስከ መጨረሻ ድረስ በማየት ራሳችሁን በደንብ አድርጋችሁ ታዳብራላችሁና ፊደል ማወቅ ትችላላችሁ ማለት ነው። ከዚህ በመቀጠል በውስጥ መስመር መማር የምትፈልጉ በኢሞ በቴሌግራም በዋትሳፕ እናንተ በምትፈልጉት ፕላትፎርም እናስተምራለን። ከዚህ ጋር ባስቀመጡ ስልክ ደውሉልን፣ ሀይበሩን እኛ እንመልሳለን፣ እናስተምራለን ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። ተከታተሉ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። ከመጀመሪያው ጀምሬ አነባለሁ ማለት ነው። ርዕሱ ከዚህ ጋር ምን ይላል? ው ርዕስ መጽሐፍ ስላለበት አማርኛ ፊደል አነባብና መጽሐፍ ይላል ማለት ነው። አማርኛ ፊደል ማንበብና መጽሐፍ። እሺ፣ ከዚህ ከመጀመሪያው ጀምሬ እቆጥራለሁ። ሀ ሁ ሂ ሃ ሄ ህ ሆ። ይቺ ሃ ፊደል ከዚች ፊደል በበላይ ስንት ሃ ፊደል አይተናል? ሁለት ሃ ፊደል ከዚች ጋር ሶስት ሃ ፊደሎች አይተናል ማለት ነው። የመጀመሪያዋ አሌታ ሃ፣ ቀጥላ ሐመር ሃ፣ እች ደግሞ ብዙሃኑ ሃ ምትባለዋ ማለት ነው። ብዙሃኑ ሃ የምትባለዋ ሃ ነች። እሺ ሆ ሄ ሃ ሂ ሁ ሀ እሺ ቀጥዬ ነ ነች ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ እሺ ቀጥላ ኝ ነው የምትባለች ፊደል የውጭ አጠራሯ ትንሽ ከበድ ትላለች። ኝ ኙ ኚ ኛ እ ኝ ኞ እሺ ኛ ኒ ኙ ኘ እሺ፣ እንደዚህ ከቆጠራችሁ በደንብ ይው አማርኛ ማንበብ ትችላላችሁ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው ካነበባች ማለት ነው። እሺ ቀጥላ ደግሞ አነች አ ኡ ኢ አ ኤ ኤ ኦ እሺ ኦ ኤ አ ኢ ኡ አ እሺ፣ እቺ ደግሞ ከ ትባላለች። ከ ኩ ኪ ካ ኬ ክ ኮ እሺ፣ ኮ ኬ ካ ኪ ኩ ከ። የመጨረሻዎች ፊደል ኸ ትባላለች። የመጀመሪያዋ ድምፅ ከዚች ጋር ተመሳሳይ ናቸው። ግን እች የመጀመሪያዋ ኸ ነው የምትለው ማለት ነው። እች ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የው እች፣ ሌላው ልክ እንደዚህኛው ተመሳሳይ ነው፣ ግን ድምፆ የመጀመሪያዋ ግን ነው የምትል ማለት ነው። ስለዚህ ተመሳሳይ እንደሆኑ ማየትና ማወቅ አለባቸው። የመጀመሪያው ብቻ ድምፅ ይለያል፣ ሌላው ተመሳሳይ ነው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ይላል ማለት ነው። እሺ አሁን ፊደሎችን ከመጀመሪያ ወደ መጨረሻ እና ከመጨረሻ ወደ ወደ መጀመሪያው ያር ቆጥር ያለው ልክ ከኔ ጋር አብራች ቆጥራችሁ ከሆነ በጣም አሪፍ ነው። አሁን ደግሞ ወደታች ወደታች ወደ ቁልቁል ማለት ነው። ወደታች ወደታች ቆጥርላችኋለሁ ማለት ነው። ወደታች ከቆጥራችሁ ደግሞ በደንብ ነው የሚገባችሁ። ይህ የሚገባችሁ ው ቅጥላት ሁለተኛ ፊደል ጎኑ ላይ ቅጥላት አለሁ ሶስተኛው እግሩ ሸፋፋ ነው እያላችሁ ይህን የምትለዩበት ድምፁ የምትለዩበት ነው። እሺ ወደታች ቆጥራለሁ ማለት ነው። እሺ ሀ ነ ኘ አ ከ ሀ የመጀመሪያው ድምፅ ነው። ማነው ሀ ነ ኘ አ ከ ሀ ይሄ የመጀመሪያው ድምፅ ነው። እሺ ሁለተኛው ደግሞ ሀ ብሎ ሁ ነው የሚለው አይደል? ሁ የነ ኑ ኙ ኡ ኩ ሁ ይሄ ሁለተኛው ድምፅ ነው። ሁ ኑ ኙ ኡ ኩ ሁ እሺ ከዛ ሶስተኛው ድምፅ ደግሞ ምን ይላል? ሂ ነው የምትለው። ሂ ነው የምትለው። ሶስተኛው ማለት ነው። እግሯ ሸፋፋ ሂ ኒ ኒ ኢኪ ሂ ይለን ማለት ነው። ሶስተኛው ሂ ኒ ኒ ኢኪ ሂ እሺ። እዚያ አራተኛው ድምፅ፣ አራተኛው ደግሞ የሃ ፊደል ሀ ነው የሚለው። ሀ ስትቆጥሩ ትደርሱበታላችሁ። ሃ ሀ የነ ና ነው ና ኛ አ ካ ሃ ምን ይላል ሀ ና ኛ አ ካ ሀ ይሄ አራተኛው ድምፅ ነው እግሩ አንድ እግሩ አጭር አንድ እግሩ ረጅም የሆነ እንደ ፊደሎቹ ይለያያሉ አራተኛዎች ማለት ነው አምስተኞች ግን ሁሉም እግራቸው ቀለበት አላቸው ድምፃቸው ምን ይላል ሄ ኔ ኜ ኤ ኬ ሄ ምን ይላል ሄ ኔ ኜ ኤ ኬ ሄ ይላል ማለት ነው አምስተኛው ይሄ ድምፅ መጠቀም ከዚያ ማንበብ ስድስተኛው ደግሞ ህ ን ኒ እ ክ ህ ምን ይላል ህ ን ኒ እ ክ ህ ይላል ማለት ነው ስድስተኛው ድምፅ እንደዚህ ይላል ማለት ነው መጨረሻው ሰባተኛው ጋር ደረስን ይኸው ሆ ኖ ኞ ኦ ኮ ሆ ምን ይላል ሆ ኖ ኮ ሆ ይላል ማለት ነው። እና እነዚህ ፊደሎቹ ትንሽ የሚመሳሰል ነገር አላቸው። የትኞቹ መሰላችሁ? እነዚህ ኝ ፊደል በጥቁር የጻፍኳቸው እና ነ ፊደሎች ው ተመሳሳይ ሆነው ከአናት ናታቸው ላይ እ ፊደል አናት ናት ላይ ቅጥላት ስላላት ነው ከነ የምትለይበት? ይህን ማየት አለባችሁ ማለት ነው። በደንብ ስታስተውሉት ከነፊደል እኛ የምትለይበት ካናት ላይ ቅጥላ ስላላት ብቻ ነው እንጂ ልክ እንደነ ነው። አሁን እነን ፊደል ያዚ ላይ ቅጥል አድርገን ብንጽፍባት እኛ ትሆናለች ማለት ነው። ወይም ደግሞ እኛን ፊደል ከዚህ ካናት ላይ ክልት ብናደርጋት እና ትሆናለች። ሁሉም ተመሳሳይ ናቸው፣ ግን ከናቱ ላይ ያለው ቅጥላት ያስለይዋ ማለት ነው። እና እነዚህ ፊደሎች በእንደዚህ መለየት ትችላላችሁ። ያው ዚ ላይ የሰሯቸው ቪዲዮዎች እዚህ ላይ የሰራኋቸው ፊደሎች ትንሽ አስቸጋሪ ያው ተመሳሳይ ስለሚቀራረቡ፣ ሃ ፊደልም ያው እነን ፊደል እኛን ፊደል ትቀራረባለች እና የሆነ ይመሳሰላሉ። ዋና አንዳንዴ በደንብ ስተምታውቋቸው ጀማሪ የሆናችሁ ተማሪዎች ማለት ነው። ከና ከ የሚሉ ፊደሎች ደግሞ አሁን የምትለው ፊደል እዚህ ካናት ወለ ቅጥላት አላት፣ የከ የላትም ማለት ነው። ቅጥላት ስላላት ብቻ ቅጥላቶን ስንከላት ከመሆን ትችላለች ማለት ነው። ይህን በማስተዋልና በማየት ማንበብ ትችላላችሁ። ሽቀታ ወደ መሰረቱት ፊደል እንሄዳለን ማለት ነው። ከዚህ ጋር የመሰረቱት ፊደል በሃ ፊደል ተራ ሃን በመጠቀም ሀ ዘ ን ሃዘን፣ ሃዘን፣ ሃዘን ይላል ማለት ነው። በነ ደግሞ ነ ገ ረ ነገረ፣ ነገረ፣ ነገረ፣ ነገረ ይላል ማለት ነው። በኘ ደግሞ የውኘን መጨረሻ ነው ያረኳት ማለት ነው። አ ገ አገ አገኘ፣ አገኘ። እሺ በአ ደግሞ አ ፈረ አፈረ፣ አፈረ፣ አፈረ ይላል ማለት ነው። በከ ደግሞ ከ ደነ ከደነ፣ ከደነ፣ ከደነ ይላል ማለት ነው። በመጨረሻው በሀ ፊደል መ ህ ሄ ነው የምትለው ማለት ነው። መህር መህር መህር መህር ይላል ማለት ነው። የዛሬው ቪዲዮያችን ይሄን ይመስል ነበረ። እናንተ ከኔ ጋር አብራችሁ እየቆጠራችሁ ፊደሉን ማወቅ ትችላላችሁ። ከመጀመሪያ የሰራሁት ቪዲዮ ስላለ ከዚህ በላይ ያን ካላያችሁ ያንን እየገባችሁ ማየት ትችላላችሁ። ዩቱብ ላይ እንደዚህ እየተከታተላችሁ ራሳችሁን በደንብ አድርጋችሁ ማጠንከርና አማርኛ ጀማሪ የሆናችሁ ተማሪዎች እንድታነቡ ትሆናላችሁ ማለት ነው። ለበለጠ መረጃ ደግሞ እዚጋ ባስቀምጥ ነው አናግሮን በኢሞ በቴሌግራም እናስተምራለን። መማር ትችላላችሁ ማለት ነው በውስጥ መስመር። ከዚያ ውጭ ቪዲዮውን መከታተል ትችላላችሁ ዩቲዩብ ላይ። በቀን በቀን እለቃለሁ፣ እናንተ እየተከታተላችሁ ማየት ነው። ከዚያ አማርኛ ማንበብ ነው ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆዩ። ደህና ሁኑልኝ። ላይክ ሰብስክራይብ ደግሞ አድርጉ፣ ቪዲዮውን ስታዩ ማለት ነው። ለእኔ ስለሚጠቅመኝ መልካም ቆይታ ይሆናላችሁ። ሰላም ሁኑልኝ።